ነው ነው። ሴፊ እንዳትሳሳች ይሄ ዘር እንደ ዲያና ሶል መጥፋት አለበት፣ እና መለያየታቸው ደግሞ አይቀርም። ይፋቱ ልጆቹን ይጉንዳትችል በነጭ ገቡ ፋኒ ሀገር ቤት ይግባ እናቷ ጋር ባር ለባርት ትዙር። በቃ ይሄን ያለው አማራጭ ተቋስለዋል። ስለተቋሰሉ ውስጡ ሱን ተቋስለዋል። ባላነሱ ምክንያቱም እሷ አብለን አቶ ሳይድ መያዙ አይቀርም ብሎ ብሎ ስጋ ስጋ ነው። አይምሰላችሁ ገና ባር ለባርት ተቋስለዋል። መለያየታቸው አይቀርም። ልጅቷ ደግሞ መርዝናት ይህን ዘር አጥፋ ፋሚሊ ይመስለኛል። በዚህም እንዴ ሉናዬ ብታይ ሰውን እኮ ልጅ አስነጥቀው ይሄን ልጅ በሽተኛ አርጋ፣ እናትየው እንደገና ወደ እኔ ዞራ፣ እኔም ፍለጋ እኔ እኮ ነብሴ እኮ ነው የሆነ ነገር እኮ ዞሆኔን ሳስባት እኮ ይሸክከኛል። ከለላ አድፍጣ ልትይዘኝ ብታይ እየደወለች አላስቀልጥ እግዚአብሔርን እዚህ ላግኝሽ፣ እዛ ላግኝሽ፣ የሀብታሞች ግብዣ አለ እንደዚህ ያለ የሆነ ጊዜ እኳ ድፍጣ ይሳይ ነበረ። አምር በቃ ደበረችኝ፣ ሸከከችኝ ልክ መንገዷን አልፌ ሲሄድልሽ ኩን ጋ መታ እንደብድ መጨረሻ ላይ ፈራውሽ አልኳት። ምን ስለሆች ነው የምትፈሪኝ? ምን ስ እንዲህ በቃ አልፈለግኩም። እኔ ልንገርሽ እውነቱን፣ አንቺ ማግኛ ሳታት ይቻለል ትልቅ ልጅ ነው ያለኝ። በቃ ቀፈፈኝ። የምትመክርኝ የምትነግርኝ ነገር የምትነግረኝ ነገር በሙሉ ደስ አይልም። በብዛት የምታወራለች ስለ ጥቅም ነው። ጥቅም ሀብታሞች እንደምታውቅ አቤት ባገኘሽ ከእንደዚህ ሀብታሞች ጋውደሽ ከነዚህ እኔ ደግሞ እንደዚህ ነገር አልወድም። እንደዚህ ሬስቶራንት ጋብዥሽ ቦርሳ ውስጥ ይዛ የምትዞረው ነገር አለች ሴትዮ፣ ሌላ ሰው እንዳይጠጋት ፋሚሊያቸው ቤተሰባቸው ሳምሪና ፋኒ ተበትነው ልጆቹ በነጭ አድገው፣ የጂጂ ኪያዘር መጥፋት አለበት ወንዱን ዞቢዞ ቤት ውስጥ አስቀምጠዋለች። እቺ ሴት አታስፈልግም፣ አታስፈልግም። የእውነት ነው። በጣም በጣም ብዙ ሰው ገና ታጠፋለች። ኢትዮጵያ ውስጥ አስጨረሰች ህዝቡን በየክፍለ ሀገሩ ትምህርት ቤት የሄዱትን መጥተው ተከራይተው የገቡትን እንዴ እሷን ደግሞ የእሷን ቤት ማድረግ ትመጣላችሁ እንዴ ሄድ እንዴ ገንበች ሳጋ ሂዱና ሙባረጋ በረሃ ሲሻገር ያለ ልጅ ተይዞ አራት ሺህ ይሮ አይደለም እንዴ። በስሙ የበላችበት ናይ ንጹም እሷማ ክፉ ናት። አሁን አይደለም በፍጹም በቃ፣ ልናያ እንፈልግም። እነዚህን ሰዎች እንደ ቤተሰብ አለው ከእነዚህ ሰዎች የሀይልጅ መኖር አይችልም ጭራሽ ሕይወቱን ሰውቶ ይኖር እንዴ? ልጅ እኮ ያድጋል። በራሳቸው ጊዜ ያድጋሉ። ይግደሉት እንዴ? ተነጋግረው ዛሬ መልስ ሰጥቶኛል ነይ ብላ ይገሉታል። ይገሉት። እውነት ነው የምልሽ። ማምለጥ አለበት እንዴ? ይሙት ነው እንዴ የምትሉት? ትዳራችን ነው የልጄ ባልጠየቀኝ። እንደ እንደ የት ሀገር ነው እንደ ቢደረግስ ተሸፋፍኖ ዘፍሮኛል እያለች ይለቁታል እንዴ? አይኖሩም አብረው ራሱ አይሆንም በቃ አይሆንም፣ አይሆንም። ልጁ ማምለጥ አለበት በቃ። እንዴ ለልጅ ተብሎ እኮ አይሞትም። ልጅ እኮ በራሱ ጊዜ ያድጋል። ልጆቹን ቢዚ ያደርጋል በርቀት የነሱን ምግብ ሳይበላ የነሱን ነገር ሳይጠቀም እንደማንም ሰው አይተኗል። ሲንግል መሆን ማሳደግ ታሳድጋ ለሳብሪ አይደለም። ካልቻለች ትስት ለመንግስት የዛን ጊዜ እሱ ይወስናል። ራሱን አደላድሎ አይን ይወስዳቸዋሉ። ሌላ ልጆቹ ይወስናሉ አስራ ሁለት ዓመት ሲሞላቸው። ይሄ ፋሚሊ አያስፈልግም። ጭራቅ ፋሚሊ ነው። ሴጣን ፋሚሊ ነው። እዚህ አይናችን እያየ ለሁለት ወር የምታውቀውን እንዴት እንዴት እንዳደረጋት በጋብቻ ደረጃማ ልጅቷ መርዝ መሆኗን ያየዋት ነው። የሆነ ጊዜ ነው ለመኖር ብላ የማታረገው ብር እንትን ለማለት አዲስ አበባ መርታ ራሱ የማታደረገው ነገር የላትም። ገብቶሻል አይሰፈሉ እኮ ለእኛ ናት አ እናቴቱ እናቴቱ የለየላት ናት። አሁንማ እየዋጥኮ ረም የሚ እንኳን ተጣላሻት እንኳን እኔ በፊት በአንቺ ፈርጄ ነበር። አሁንማ ብቻ በእጁ አንድ ሰው ይጠፋል ብዬ አስባለሁ። አያለች ው ልሽ እኔ እኮ መታ እንደዚህ ምናምን ስትል አይ ጂጂ አምሶሪ ስላት ለኩኝ ስልኳን ስጭኝ፣ ስልኳን ስጭኝ አለች። ልስጣት ስትለይ ስጫት አልኳት። የምታወራልኝ ሌላ ያወጣችልኝ ፕላን ሌላ። ስልኬን ውስጥ ለሌላ ዋነት ጠበቀሽ እንዴ እኔ ጋር የደወለችው አይዳ የምትባል መራዊን የምታቅዚግን ያለች እሷን እንድታስማማት ነበር መጀመሪያ ላይ ያወራነው። ከዛ ውጭ መስመሩ አለቃ ለአግኝሽ፣ በዚህ ቀን ይሄን ዊኬንድ ነይ፣ አዳርሽን ነይ እሞስድሽ ሬስቶራንት፣ እንደዚህ አይነት ቦታ ምንድን ያሰበችልኝ ያል ምንድን ነው እና ከእሷ ከተማ አልፎ ቀጠሮ ነበረኝ የዛን ቀን አገኝሻሉ አልኳት እና ቀፈፈኝ በቃ የሆነ የሚቀፍሽ ነገር የለም ለምንድነው ማገኝ እንዴ አንደኛ ዞሆኒ በጣም እን እቺ እንደዚህ ስንት ነገር እስከው ስታስገድስ ስታስጨርስ ኧረ እኔ አልፈልግም የሆነ በቃ የሆነ ዝግንን የሚልሽ ነገር የለም እግዚአብሔር ነገረሽ አዎ ሲሄድ እሷ ከተማ ወረድኩና ላይፍ ከለንን አሳየሁኝ ድምጿን ቀይራ ምን ሆነሽ ነው በሰላም ነው አንቺ እንዴት በይ በይ በይ በይ አሁን ስንት ሰዓት ነው ቀጠሮች ቀጠሩ ወይም ነው ሰላሳ ደቂቃ ነው ትሬኑ የቆመው እሱ ጋር ሰላሳ ደቂቃ። ታዲያ ካፌ ጠጥተን አንለያይም? ብታድሪስ እኔ ጋር ታድሪም ነበረ። ምን ችግር አለ? ከለን እኮ ትልቅ ከተማ ነው አለችኝ። እሺ አልኩኝና ጉዳይን ከመጨረሴ በፊት ቼክ አድርጌ በየት በኩል ምን እንደሚመለስ ትሬን እቺ የሆነች የፈረደባት አርባ ዘጠኝ የሮ ትኬታለች በነፃ ነሽቶች ላንድ በፈጣኑ በእንደዚህ በአይሲዋ አልሄድኩም። ቼክ ምናምን አድርጌ የጨረስኩኝና ልክ እሱ ሰዓት ሲደርስ አስር ደቂቃ ሲቀረው በኮምብላንዝ የሚመጣ ትሬድ ላይ ደወልኩላትና እኔ እኔ ለእዛውም የደወልኩላት በቃ አስር ደቂቃ የእኛ በእኛ ጋ አይ ልጅ ደወለልኝ ምግብ እኔ አመለጥኩ አመለጥኩ በቃ አመለጥኩ ነው የሚባለው። እግዚአብሔርን አመለጥኩ ነው የሚባለው። እግዚሔር ማር ስላት መታ እንዴት እንዴት ያለች ስትለኝ አገኘዋት የሊያሾ ልጅ ልጅ ልጅ አሁን እንዴት እንደው እግዚአብሔርን፣ እውነት ልጅቷ በሽተኛ ናት ምናምን ለምን ትላለች? እንደው ሰው ወልዳ የለ እንዴ። እኔ ሊያሾን አላቃትም ሲጀምር። እናንተ ጋር ስገባ ነው ማያት። ግን አረ ሊያሾ ምንም ሊያሾ ደግሞ ለቲክቶክ ላይ ክፋት እኳን ተናግራ እኮ አታቅም። ልጅ እንጂ ልጇ በሽተኛ ናት። ልጇ ዘገምተኛ ናት። በጣም ጤነኛ ልጅ ያላት በጣም ሰላም አምሮት። የዛን ጊዜ እረፊ፣ ከዚች ከሰይጣን ጋር ተይ እረፊ ብዬ ስጨቀጭቅሽ ነበር። አላገኘኋትም። አቅ በላ እኮ ናት። እኔ ሚዲያ ላይ እንደዛ ስትይ መልስ ማልሰጥሽ አውቄ ነው እንጂ የማረገውን እኮ አውቃለው። አሁን እኮ ብላ ጨርሳ ብላ ጨርሳ ሁሉን ነገር አብቅታ፣ ሰሞኑን ደግሞ ሰፈርሽ መጣለሁ እያለችኝ ነው። ኩንጋ ገብታ አለችኝ ደውላ ያለሽበት። እኔ የምለው ግን ኪሊያ ስለምንድን ነው ራራታሰው ታከብራለች መጀመሪያ ታከብራለች ታከብራለች፣ እያየቻት ሊሆን ይችላል። እንደዚህ ብሎ መፍረድ አትፍረጅ። እኔ ግን የሚመለከተኝ ስለሚሚዬ ስለሆነች እሷ አታውቅኝም እንጂ ስለሚሚ ነው። ሚሚ ማንንም ሰው እንዳታሚ ነግሬሻለሁ ባለፈው ጻፊልኝ፣ በውስጥ በውስጥ ጽፍልሻለሁ። ስለዚህ ማንንም ሰው ማንም ማንም ቢሆን እንዳታሚ። አረ እኔ ራሴን እኔ ጠንቅቄ ራሴን አውቃለሁኝ። ለምን ይቺ ሰው በላ እሷ ሰው ከመብላት ወደ ኋላ አትልም። ች መጥፎ ሊያ ሰላም፣ ጌች ደህና አደርግ። እንዴት ናችሁ? ደህና ነን፣ ደህና ነን፣ እግዚአብሔር ይመስገን ያሬድንና ሳምሪን ታገኛቸዋለሽ እንዴ? ምን አረጉልኝ? ሳምሪ ኮ ምንም አላለች። ሳምሪ ነው ያሬዶ ነበር ያለኝ። ያሬዶና ማን ነበረች? ያሬድና ከሳምሪ ሌላኛው የነበረችው ማናት? ጠፉ። አይ ዝም አሉኝ። ቁጭ አልኩኝ ብዬ ነው በውስጥ ጽፈላችሁ